ይሄኸውላችሁ ጊዜ ሄደና ጊዜ መጣም ቀጥሎ የምትሰሙት ነገርም ከተፈጠረ እነሆ ከመቶ ዓመታት በላይ ተቆጠረ። ዳግማዊ አጼ ምኒልክ ላፍታ ከሞት ብድግ ብለው ስልክ ዛሬ በኢትዮጵያውያን ዘንድ ሁሉም የሚይዘው ከህፃን እስከ አዋቂ ሁሉም የሚያዘወትረው ቀላል ነገር እንደሆነ ቢመለከቱ ምን ይሉ ይሆን ብለው የሚያስቡ ጥቂት አይደሉም። ይህንን ክስተት የሚያውቁ እነሆም በዛሬው ፕሮግራም የማስቃኛችሁ ስልክ ከተፈጠረ ከዓመታት በኋላ ወደ ኢትዮጵያ ለመጀመሪያ ጊዜ በዳግማዊ አጼ ሚኒሊክ ጊዜ ለኢትዮጵያውያን ሲተዋወቅ የተፈጠረው አስገራሚም አስደናቂም ብዙ ያልተወራለት ክስተት ነበር። ለመሆኑ የመጀመሪያው ስልክ ሲመጣ አጼ ሚኒሊክ የተፈጠረባቸው ነገር፣ ከዚያም የሆነው ክስተት ምን ነበር? በዛሬው ፕሮግራሜ ብዙ ያልተወራለትና ጉድ ያሰኘውን የአጼ ሚኒሊክን ስልክን ለኢትዮጵያን ለማስተዋወቅ የሄዱበትን ርቀት፣ ያደረጉትን ነገር በዝርዝር አጋራችኋለሁ፣ አብረን እንከታተለው። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ በየእለቱ አስገራሚና ለየት ያሉ ፕሮግራሞችን ትከታተላላችሁ። ወደ ዛሬው ፕሮግራም አለፍኩ፣ አብረን እንከታተለው። የታሪክ ድርሳናት እንደሚያወሱን በስልክ ብዙ ፍዳቸውን አይተዋል ዳግማዊ አጼ ምኒልክ ስልክን ለማስተዋወቅ በሄዱበት ርቀት የመንፈስ አሰራር ይከተላሉ ሰይጣን እየጋለባቸው ነው ከሚለው ጀምሮ በማህበረሰብ ውስጥ እስከ መታማትና አድማ እስከ መመታት ደርሶባቸው ነበር እንደ አውሮፓውያን አቆጣጠር በማርች 7 1876 አሌክሳንደር ግራሃም ፔል የተባለ ሰው የስልክ ፈጠራ ባለቤትነቱን በእጁ አስገብቶ ስልክ በይፋ ከተፈጠረበት ዘመን ሰፊ የማይባል ልዩነት ሳይኖር ነበር። በጥቂት ዓመታቶች ውስጥ ስልክ መንገዱን ወደ ኢትዮጵያ ያደረገው ራስ መኮንን እንደ አውሮፓውያን አቆጣጠር በ1889 አውሮፓን ሊጎበኙ በሄዱበት የስልክ መነጋገሪያ መሳሪያን ይዘው ወደ ሀገራቸው ኢትዮጵያ ተመለሱ። ታዲያ ይህ በወቅቱ የቴክኖሎጂ ወዳድ ለነበሩት አጤ ምኒልክ ሰጧቸው። አጤ ምኒልክም ይህች ነገር ምንድና ሲሉ ቀናት ወስደው ማብሰልሰላቸው አልቀረም። አፄ ሚኒሊክም ፈረንሳዊውን ቴክኒሽያን ስቴፈንን ወደ ቤተ መንግስታቸው በማስጠራት የስልክ መነጋገሪያውን ስራ ላይ ያውለው ዘንድ አዘዙት። ታዲያም የታዘዘው ፈረንሳዊ የቀጫጭኖቹን ሽቦዎች ጫፍ ከቤተ መንግስቱ አዳራሽ እስከ ግምጃ ቤቱ ድረስ ባሉት ሁለት ክፍሎች ውስጥ በማኖር እንደሚሰራ በማረጋገጥ ንጉሶ ይሞክሯት እስቲ ሲል ለንጉሱ አቀበላቸው። ንጉስ ምኒሊክም የስልኩን እጀታ አንስተው የግምጃ ቤቱን ሹም ድምጽ አደመጡት። ይህ የማይታመን ነው ነበር የመጀመሪያ ቃላቸው። ይሄ ቂል እዚሁ በር ላይ ቆሞ ነው እንጂ የሚያወራው እንዲህ ከርቀትም አንዲ በቀጭን ሽቦ ውስጥ ድምፅ አይመጣም። በማለት የስልኩን እጀታ በጠረጴዛው ላይ በማኖር በቅርባቸው በነበረው መስኮት ከውጭ ግድግዳው ስር ተለጥፎ የሚያዳምጣቸው ወይም የሚያዋራቸው ሰው ቢፈልጉም አልነበረም። እውነትም ሰውየው ቢርቅም ድምፁ ድምጹ ግን በቀጭኑ ሽቦ አልፎ መምጣቱን አረጋገጡ። በመቀጠልም አጤ ምኒሊክ በቤተ መንግስት ውስጥ ለሚደረግ የመልእክት ልውውጥ ስልክ ጥቅም ላይ እንዲውልና በቤተ መንግስት ውስጥ በአስቸኳይ እንዲዘረጋ ትዕዛዝ ሰጡም። ነገር ግን ይላል ጳውሎስ ኞኞ አጤ ምኒሊክ በተሰኘው የታሪክ መጽሐፉ ላይ እንዳወሳው ወዲያው ይህ ስልክ የመጠቀማቸው ነገር በከተማው ትልልቅ ሰዎች ዘንድ ደርሶ ነበረና ተቃውሞ ተሰነዘረባቸው። የእምነት አባቶችም ጆሮ ደርሶ ኖሮ ከእምነት አባቶች ውስጥ ከተውጣጡ ስምንት ተወካዮች በመወከል በቁጣ ወደ ቤተ መንግሥት በመቅረብ ይህ ነገር መቆም አለበት፣ ይህ እኮ የጋኔል ሚስጥራዊ አሰራር ነው፣ ከሀገሪያችን ይወገድ፣ አንፈልግም እንዲህ ያለ አሰራር ሲሉ መፍትሄ ያሉትን ሐሳብ ለንጉሡ ጠቆሟቸው። ነገር ግን አጤ ምኒልክ ያለምንም መደናገጥ ነበር የመለሱላቸው። መልሱን እስቲ ላስብበትና እነግራችኋለሁ በማለት መልእክተኞቹን ሰደዷቸው። በስልክ መምጣት ኢትዮጵያውያን በወቅቱ ቢደናገጡ አዲስ ነገር አይደለም። ምክንያቱም እንኳን ቴክኖሎጂው እንግዳ ሆኖ የመጣባት ኢትዮጵያ ቀርቶ በወቅቱ ቴክኖሎጂ የተፈጠረባቸው ምዕራባውያን ሀገራት እንኳን ነገሩን ከጥንቆላና ከመናፍስት ጋር በማያያዝ ለመቀበል ከብዷቸው እንደነበር አብሮ ከስልክ ታሪክ ጋር ተያይዞ የተከተበ የታሪኩ ማስረጃ ምዕራፍ ያወሳል። አሌክሳንደር ግራሃም ፔል በሳሌም ማሳቹሴትስ የስልክ ፈጠራ ላይ እየሰራ በነበረበት ወቅት አንድ ጸሐፊ የሳሌሙ ጠንቋይ በሚል የፊት ለፊት ርዕሱን ስለ እሱ አስነብቦ ነበር። ዓለምን በመንፈሱ ሊያገናኝ ነው ሲልም በመገናኛ ብዙሀን ተተችቶ ነበር። ግራሃም ፔል ስልክን ለማስተዋወቅ የሄደበትን ርቀት ከሰይጣን አሰራር ጋር ያገናኙ የዓለማችን መጽሐፍ በምዕራባውያኑ ዓለም ጋዜጦች እንዲሁም የተሰራጩ ፓምፕሌቶችም ጭምር ይህንን ያመለክታሉ። እንግዲህ ከሃይማኖት አንጻር የስልክ ፈጠራ ከተፈጠረበት ሀገር አንስቶም አዳዲስ እስከሚተዋወቅበት እንደ ሀገራችን ኢትዮጵያ ያሉ ሀገሮች ከባድ ትችትም ቢከሰትበትም፣ በድንገት ብድግ ብሎ በቀጭኑ ሽቦ አማካኝነት የወዳጅን ድምፅ መስማት መቻል በውኑ ለመቀበል ቢከብድም አይገርምም ነበር። እንዴትና በምን ተአምር እንደሚሰራ ባያውቁትም ለመቀበል ግን ተገደዱ። ወደ አገራችን እውነታ መለስ ስንል ደግሞ ይህ ንጉሱ ያመጡት የስልክ አሰራር ከቤተመንግስቱ ወጥቶ በህዝቡ ዘንድ እንዳይስፋፋ የእምነት አባቶቹና የከተማው ትልልቅ ሰዎች ይቀሰቅሱ ጀመር። ይህ ቴክኖሎጂ የሰይጣን አሰራር መሆኑን ያምኑ ነበር። ስለዚህም ይህ የሰይጣን አሰራር ከሚኒሊክ ቤተመንግስቱ ወጥቶ በከተማው እንዳይስፋፋ እንዲወገዝ ሕዝቡም ይህንን ቴክኖሎጂ እንዳይቀበል መቀስቀስ ጀመሩ። ታዲያ የስልክ መዘዝ ከፍተኛ ቁጣ ሊያቀጣጥልባቸው በስልጣናቸውም ላይ ቅስቀሳ እየተካሄደባቸው እንደሆነ የተረዱት ንጉስ ሚኒሊክም ፈጣን እርምጃ በመውሰድ ስልኩንም ሳይተው ህዝባቸውንም በአንድ እርምጃ ወደፊት ለማራመድ በመቁረጣቸው መኳንንቱንና ቀሳውስቱን ጨምሮ በሀገሪቱ ታላላቅ ቦታ አላቸው የሚባሉ ሰዎችን በአስቸኳይ በመሰብሰብ የሚከተለውን ንግግር አደረጉ። ይኸውና ይህንን መጠቀሚያ መሳሪያ ካመጣን በኋላ አንዳንድ ሰዎች፣ የእምነት አባቶች በመንገዴ ላይ በመቆም ባቀድኳቸው እቅዶች ላይ ሁሉ እያደናቀፉኝ ይገኛሉ። ስልክን ባስጀምር ይኸው የሰይጣን አሰራር ነው፣ የመንፈስ አባል ነው እያሉ ለሕዝብ እየሰበኩና እኔንም እየሞገቱኝ ይገኛሉ። ይህ መደወያ መሳሪያ ነው፤ ስልክ የሰይጣን አሰራር ማለት እንዳልሆነ በተደጋጋሚ ላሳምናቸው ሞክሬአለሁ። ጭራሽ በአካል በመምጣት ስልኩን ማስወገድ እንደሚኖርብኝ ሰይጣን እያነጋገረኝ እንደሆነ ይነግሩኛል። ላሳምናቸው ሞከርኩ፣ ስልክ የሰይጣን አሰራር አይደለም ስል፣ እነርሱ ግን ሊሰሙኝ ፈቃደኛ አልሆኑ። የቻልኩትን ያክል ለማስረዳት ሞክሬያለሁ፣ ከዚህ በላይ ምንም ላደርግ አልችልም በማለት አጤ ሚኒሊክ ምሬት የተሞላበት ንግግር አደረጉም። ይህ የንጉሡ ቁጣ ታዲያ በመኳንንቱና በሃይማኖት መሪዎች መካከል ታላቅ ግርግር ፈጠረም። መኳንንቱና የእምነት አባቶች ተነስተው ንጉስ ሆይ እርሶ ብቻ በእምነት ወጽኑልን፣ በቃ ያለውን ነገር እዚያው እንዳለ ይቀመጥ፣ ዳግመኛም እነዚህ ሰዎች እንዳያሰናክሎ እኛ ቃል እንገባለን ብለው ለመኗቸው። በወቅቱ ቴክኒሻን ሆኖ እየሰራ የነበረው ስቴቨንም በወቅቱ ስለነበሩት የሃይማኖት አባቶችና ይህንን የስልኩን አሰራር የሰይጣን ሥራ ነው በማለት ህዝቡን የሚቀሰቅሱትን ሰዎች በተመለከተ ሲናገር ስልኩን እንዲነጋገር ያደረግኩትም እኔ በመሆኔ በሃይማኖት መካከል ጣልቃ እንደገባው ሀገር ላጠፋ እንደመጣሁ ያስቡ ነበር። አንዳንድ የሃይማኖት አባቶችም ወዳጆች የሆኑ ቀርበው መክረውኛል በዚህ ጉዳይ ጣልቃ እንዳልገባ በማለት በአንድ ወቅት ገልጾ እንደነበር የታሪክ መጽሐፍ ያወሱናል። ስልክ አጼ ምኒሊክ ዘንድ ከገባ በኋላ፣ በወቅቱም የፍርድ ሚኒስትር ወደ ነበሩት አፈንጉሥ ነሲቡ ቤት ገባ። ታዲያ አፈ ንጉስ አንዲት ቀን የስልኩን ሽቦ ሲነኩት የኤሌክትሪክ ንዝረት ተሰምቷቸው ኖሮ እውነትም ይህ ነገር እንደተባለው ጋኔል ነው ሲሉ ደነገጡ። የነፍስ አባታቸውን ጠርተው ስልኩን ውጪ በማስወጣት በእሳት እንዲቃጠል ካደረጉ በኋላ እንዲሁም ስልኩ ያረፈበትን ቦታና በአጠቃላይ መኖሪያ ቤታቸውን ጸበል እንዲረጭ አደረጉት። እንኳን ሕዝቡ ከመኳንንት ወገን የሆኑቱ በራሱም ስልክን እንደ ሰይጣን አሰራር ይቆጥሩት ነበረና ለመንካትም አይፈቅዱም ነበር። ቢሆንም ግን ከመካከላቸው ጥቂቶች አልጠፉም። በቤተመንግስት ውስጥ እርስ በርስ መልእክቶችን ይለዋወጡበት ጀመር። ነገር ግን ሌላኛው ፈተና የሆነው በስልኩ ቴክኒሽያን ተብለው ተምረውና ሰልጥነው በቦታው ላይ የተቀመጡ ሰዎችም እየጠፉ ሌላ ችግር ተፈጠረ። አጤ ሚኒሊክ ታዲያ ቴክኖሎጂውን እሳቸው ባሰቡት ፍጥነት ማህበረሰቡ አለመቀበሉ ወትሮም አስቆጭቷቸው ነበርና፣ ይህ ነገር ሲጨመር ደግሞ ይበልጥ መቆጣታቸው አልቀረም። ታዲያ ንጉሱም በእርከን ደረጃ የከፋፈሉባቸውን የስልክ ባለሙያዎች የሚመሩበት አዲስ ደንብ ለማውጣት ተገደዱም። ከንጉሱ ለስልክ ቀጣዮችና ቴክኒሽያኖች የተላለፈው መልእክት ይነበርም። ጠዋት አንድ ሰዓት ወደ ሥራ ገብታችሁ ማታ ሁለት ሰዓት በስልክ ቤቱ ሳይለዩ እንድትጠባበቁ፣ ሌሊትም በተራ እንዲጠበቅ ተረኛው ቀንም ቢሆን ሌሊትም ቢሆን ከስልክ ቤቱ አይወጣትም። ነገር ግን የሌሊትና የቀን ተረኛ ለብቻው ነው። ስልክ ከተደወለ በአራት ደቂቃ ተረኛው በዚያ መኖሩን ያላሳወቀ እንደሆነ በወር ቀለቡ ይቀጣል። አስራ አምስት ደቂቃ ያረፈደ ከሆነ ለአንድ ወር ይታሰራል። ከዚያ በላይ ያለው ቅጣት ደግሞ እየበረታ ይሄድባቸዋል፤ ሲሉም እንኳን መጥፋት ቀርቶ ለደቂቃ እንኳን ማርፈድ ዋጋ እንደሚያስከፍል አጤ ምኒልክ አበክረው አሳሰቡም። የስልክን ግንኙነት ለማስፋፋት በተደረጉ መንገዶችም ብዙ ብዙ ፈተና ገጥሟቸዋል። የስልክ መስመሮች ሲዘረጉና ሲተከሉ በየቦታውም የማውደም የማጥፋት ስራ መሰራት ተጀመረ። በዚህ ጊዜ አጤ ምኒልክ በሶስት ደረጃ ከፋፍለው ልዩ ባለሙያዎችን አዋቀሩ። አንደኛው የስልክ ልውውጡን፣ ስልክ የሚቀጠልበትን ቦታና የሚጠበቅበትን ክፍያ ለመመዝገብ የሚቀመጥ የቴሌግራም ጸሐፊ ሌላውም የስልኩ መተከያ ቦታ ዋጋና ተመሳሳይ ነገሮችን ከደንበኛ ጋር ተነጋግሮ ለቴሌግራም ጸሐፊው በማስተላለፍ የስልክ ጥሪውን የሚያደርገው የስልክ ቀጣይ፣ በመጨረሻ ደግሞ ጭቃሹም እንደሆነ ይገልጻል። ጭቃሹሞች ማለት በየቦታው የተዘረጉ የስልክ መስመሮች በእንስሳት አደጋ ደርሶባቸው እንደሆነ ከአካባቢው ሰው መልእክት ይቀበላሉ፣ ለስልክ ቀጣዮቹ ያስታውቃሉ። አንድ ሰው ሆነ ብሎ በተንኮልና በአድማ የስልክ መስመሮችን ካበላሸ የአካባቢው ሰው እነዚህ ሰዎችን በአፈር ሳታ አውጥቶ ለጭቃ ሹሞች በመስጠት ጭቃ ሹሙም ለሻለቃዎች እንደሚሰጧቸው ደንቡ ይገልጻል። ታዲያ ሕዝብን ለማገልገል የተሾሙት ጭቃ ሹሞች ይህንን መንግሥት የጣለባቸውን ትዕዛዝ ይቀበሉና ሕዝቡን ቢያንገላቱ በመጀመሪያ 500 ብር በመቀጠል አንድ ሺ ብር ሶስተኛው፣ ደግሞ ከሹመታቸው እንደሚሻሩ ተጽፏል። ስልክ ቀጣዮቹ ስልክ ለመቀጠል በሚንቀሳቀሱበት ወቅት የሀገረው ሰው መንሰላል የስልክ እንጨትና የሚያስፈልገውን ነገር ያቀርባሉ። እራትና ምሳም በጭቃ ሹሞች አማካኝነት ቴክኒሺያኖቹ እንዲመገቡ ይደረጋል። በመንገዳቸውም ላይ ውሃ የሞላባቸው እንደሆነ በዋና የማሻገር ግዴታ ተጥሎባቸዋል። እንግዲህ አጤ ምኒልክ እንዲህ እንዲህ እያሉ የተነገሩና ያልተነገሩ ብዙ ፈተናዎችን አሳለፉ። ከዚያ በኋላ ማዕከላዊ የቴሌፎንና የቴሌግራፍ መስሪያ ቤት ተቋቋመ። በሀገሪቱ ላይ በነበረው የእንጨት ችግር ምክንያት የስልክ ሽቦ የሚዘረጋው በዋርካ ዛፎች ላይ እንደነበር ጳውሎስ ኞኞ አጤ ሚኒሊክ በተሰኘው መጽሐፉ ላይ አስነብቦናል። የዋርካ ዛፎች በሌሉባቸው የሚተከሉት የስልክ እንጨቶችም ጥንካሬ ስላልነበራቸው በቀላሉ ይወድቁ ነበር። በከፍተኛ ጥረትና በከፍተኛ እንቅስቃሴም ለመጀመሪያ ጊዜ የተደዋወሉ የኢትዮጵያ ከተሞች ሐረርና አዲስ አበባ ነበሩ። ሐረርና አዲስ አበባን ያገናኘም የመጀመሪያው የስልክ መስመር ተዘረጋ። የስልክ መስመሩም ወረቱ ሳያልቅለት በመውደቁ ንጉስ ሚኒሊክ በ1900 ዓ ም ለስልክ ሽቦ ጥበቃ እንዲደረግ ለፊታውራሪ ባንቴ ደብዳቤ ላኩ። ስልክ እንግዲህ በዚህ መልኩ መተዋወቅ ሲጀምር፣ ምኒልክ ሹማምንቶቻቸውና መኳንንቶቻቸው በየጊዜው እየሰበሰቡ ስልክ ለአስቸኳይ ጊዜ ጠቃሚ እንደሆነ ያስተምሩና ይሰብኩ ነበር። እስከ መቼ በእግር እየተሄደ መልእክት እዚህና እዚያ ይደረሳል? ተመልከቱ፣ በደቂቃዎች ውስጥ እዚህና እዚያ ሆነን መገናኘት እንችላለን። ይሄ ጠቃሚ ነገር ነው እያሉ ያስረዱ ነበር። እንግዲህ ይህ ነበር አነጋጋሪው አሁን ላይ የኋሊት ስንመለከተው ፈገግ የሚያሰኘን የስልክ በኢትዮጵያ የጅማሬው ታሪክ። ወደፊት እንግዲህ ልጆቻችን የልጅ ልጆቻችን ደግሞ እኛንም የኋሊት በታሪክ አንስተው እየተገረሙ አባቶቻችን እናቶቻችን እንዲህ ያደርጉ ነበር ብለው ዛሬ እኛ የሚኒሊክን እንዳወራ ነው። ወደፊት ልጅ ልጆቻችን ደግሞ ስለኛ የሚያወሩበት ምን ነገር በዘመናችን ይኖር ይሆን? ይኸውላችሁ እንግዲህ ሁልጊዜም በፕሮግራሙ መውጫና መግቢያ ላይ እንደምላችሁም ዓለማችን እኮ ያልተነገረላት እንጂ ያልተደረገባት ምንም የለም።